ይደውሉልን ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ እንግዲህ እንደተለመደው ይጀላችሁ የመጣሁትን በባለፈው የአንደኛ እና የሁለተኛ ፊደላቶችን ይጀላችሁ መጥቼ ነበር። ሙሉ እንዲሁም ደግሞ ዛሬ ደግሞ ከነዛ የቀጠለውን በዛሬው ክፍላችን ደግሞ የሦስተኛ ፊደላትን እናያለን። አማርኛ ለማንበብ ብቁ ያደርጋችኋል ያልኩትን ስቴፕ ባይ ስቴፕ ይጀላችሁ መጥቻለሁ። እንዲሁ ዛሬ ደግሞ ሙሉ የሶስተኛ ፊደሎችን ታያላችሁ ታያላችሁ። ይህን ቪዲዮ ጨርሳችሁ ካያችሁ የሶስተኛ ፊደሎችን በሙሉ ታውቃላችሁ በቀላሉ። ወደ ትምህርታችን ስንቀጥል እቺ ማነች? ሂ ሊ ሺ

ይቺ ቺ ይቺ ማነች ቺ ይቺ ሂ የትኛዋ ማነች ኒ ይቺ ኒ ኒ እንግዲህ እንደምታዩቸው ሙሉ የሶስተኛ ፊደሎች ምናቸው ልዩ የሚያደርጋቸው ሁሉ ነው አሁን በባለፈው የመጀመሪያ ፊደሎች ምንም የላቸውም? ሁለተኛ ፊደሎች ከጎናቸው ላይ ይቀጠላላቸው ብለናል ሦስተኛ ፊደሎች ደግሞ ምንድን ነው የሚለያቸው ከእግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ ያሉ ናቸው ሙሉ ይዋቸው ከእግራቸው ዘወር ዘወር ያሉ ናቸው ወደ ቀኝ በኩል ማለት ነው ሙሉ ስታዩቸው ወደ ቀኝ ወደ ቀኝ በኩል ዘወር ዘወር ያሉ ናቸው። አንድ ፊደል ሶስተኛ ፊደል መሆኑን ምትለዩት በቀላሉ ከእግሩ ዘወር ያለ ወይም ሸፍ ያለ ወደ ቀኝ በኩል ዘወር ያሉ ናቸው። በዚህ በቀላሉ መለየት ትችላላችሁ። ከቆምንበት ጀምረን ወደ ሚቀጥለው ስናልፍ ይቺ ማነች? ይቺ ኪ፣ ይቺ ሂ፣ ይቺ ዊ

አሁን እንግዲህ ሞክሼ ፊደላት የምንላቸው ተመሳሳይነት በድምጽ ተመሳሳይነት ነገር ግን በግልጽ የተለያዩ ፊደላቶች አሉ። አሁን ለምሳሌ ማን ይቺ ፂና ይቺ ፂና ይቺ ተመሳሳይ ናቸው። ይቺና ይቺ ማለት ነው። እነዚህ ሁለቱ በድምጽ ተመሳሳይ ናቸው። ሁለቱም ፂ ፂ ነው የምንላቸው። ከዛ በመቀጠል ደግሞ ስንት አይነት ሃ አለ? ሂ አለ። ይቺ ሂ ነች። ይችም ሂ ነች ይችኛዋም ሂ ነች። ስለዚህ ስንት አይነት ሂ አሳየዋችሁ? ሶስት አይነት ሂ። ሶስት አይነት ሃ ስላለ ሶስት አይነት ሂ ይኖረናል ማለት ነው። በመቀጠል ስንት አይነት ሲ ይኖረናል? ሁለት አይነት ማለት ነው። ሁለት አይነት ሲ ይቺና ይቺ ማለት ነው። እነዚህ ሁለቱም ሲ ሲ እንላቸዋለን ማለት ነው። በመቀጠል ደግሞ ስንት አይነት አ ይኖረናል ኢ ይኖረናል? ስንት አይነት ሁለት አይነት ኢ ይኖረናል ማለት ነው። አንደኛዋ ይቻት ይችም ኢናት ይችኛዋም ኢ ነች። ሁለት አይነት አ ስላለን ሁለት አይነት ኢ ናል ማለት ነው። እሺ በመቀጠል አሁን ደግሞ የምናደርገው እኔ እንደዚህ ሻድስ አደርግላችሁ እናንተ እየቀደማችሁ ትነግሩኛላችሁ ማለት ነው፣ ወይም ትላላችሁ። እሺ ይቺ ማነች? ማናላችሁ? ሂ ሂ። እሺ ይቺ ማነች? ሊ። እሺ ይቺ ማነች? ሪ። ይቺ ሲ ማነች ስላችሁ፣ እናንተ የፊደሏን ስም ጠሩልኝ ያላችሁ ማለት ነው። እሺ ይቺ ማነች? ቲ። ይቺ ማነች? ቺ። ይቺ ማነች? ኢ። ይቺ ማነች? ቺ። እሺ ይቺ ማነች? ዚ። እሺ እቺ ማነች? ዚ እቺ ማን ነች? ኢ እቺ ኢ እቺ ማን ነች? ሲ እቺ ማን ነች? ፊ ፊ እሺ በመቀጠል ደግሞ አሁን እቺኛው ማን ነች? እቺ ማን ነች? ሺ

እሺ እቺ ማነች? ቺ ቺ። ኦኬ እቺኛው ማነች? ሂ ሲ። እቺ ማነች ነች? ሚ ማነች? ማን ነች? ሚ። እንግዲህ ማነች ስላችሁ እናንተ ደግሞ ፊደሏን ስም እየነገራችሁ ትሄዳላችሁ ማለት ነው? በመቀጠል ይቺ ማነች?

ቪ ቪ። እና የመጨረሻ ማን ነች እስቲ ማናራችሁኝ? ኪ ኪ ነች። በጣም አለ እንደዚህ ያደረጋችሁ የተከታተላችሁ የሶስተኛ ፊደሎች ሙሉ የአማርኛ ውስጥ ያሉ የሶስተኛ ፊደሎች ሙሉ እነዚህንን ይመስላሉ። በቀላሉ ዛሬ የሶስተኛ ፊደሎችን ለይታችኋቸዋል ብዬ አስባለሁ። እንግዲህ ለዛሬ የነበረን ትምህርት ይህንን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛው የሶሻል ሚዲያ አማራጭ ደውሉልን። በአጭር ጊዜ አማርኛ፣ እንግሊዝኛ፣ ሂሳብ የምትፈልጉትን ትምህርት ተምራችሁ በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።